አልያ እና ጂያን ካሁን ካሁን ቦራን ነቃ ተነሳ ባነነ ብለው እየጠባበቁ ናቸው። ቦራን ቢነሳም ባይነሳም በሁለቱም አቅጣጫ በጣም የሚያስፈራ ነገር ይጠብቃቸዋል። ከዚህ በኋላ ነገሮች በነበሩበት አይቀጥልም። የቦራን መመለስን ተከትሎ ወይዘሮ ሰዳከት ሁለቱ በአስቸኳይ እንዲፋቱ ነው የምትፈልገው። አሊያ እና ጂያን የቦራን መነሳት ይጠባበቃሉ። ሰዳከት ደግሞ ከዚህ በኋላ ቦራን በመመለሱ ፈጥነው እንዲፋቱ ብዙ ነገር እያዘጋጀች ነው። አሁን እቤት እንዲመጡ አድርጋቸዋለች። ወደ ዋናው ሳሎን ከመጡ በኋላ የፍቺ ወረቀት እንዲያነቡ አርጋ እንዲፈርሙ እየጠበቀች ነው። ኤሮል ጠበቃውም ተገኝተዋል። ሰራከት ዛሬ ጥሩ አይደለችም። ልጄ እስከተገኘ ድረስ ትፋታላችሁ ብላም የአሊያ ነገር እያንገባገባን ነበረ። በአንድ በኩል ጠበቃው ኤሮልን ቢሆን ያስረዳል። ጠበቃው ያው እንግዲህ መጀመሪያ ቦራን የሞተ መስሎን ነበረ ይሄ ጋብቻ እንዲፈጸም ያደረግነው ነገር ግን እሱ በሕይወት እንዳለ ከተረጋገጠ ወዲያው ይሄ ጋብቻ ይፈርሳል ብሎ በሕግ መንገድ ያለውን ነገር አስረዳም። መቶ በመቶ ትክክል ነገር ግን ጂያን ቅር እያሉ ነበረ። ኤሮልን እባክ ኤሮል አንድ ጊዜ ተወጣለን እኛ እናውራ እያሉ ነበረ አሁን እስካሁን ደግሞ ከእናቱ እንዲሁም ከሚስቱ አሊያ ጋር ብቻ አቀረ። እማዬ እማዬ ምን አይነት የሚያሳፍር ነገር ነው? እኛ ጋር ፊት ለፊት እንደዚህ መነጋገር እየቻልሽ ልምዱ ሌላ ወገን የምታስገቢ በቤተሰባችን መል አሁን አያሳፍርም? ኤሮልን እዚህ ድረስ አምጥተሽ እንደዚህ እኛን የሚያሳፍር ነገር ስትናገሪ፣ ይህን እኮ እንደ ቤተሰብ እኮ ተነጋግረንበት አለ እንዴ ሁሉን ነገር አውርተንበታል እማዬ እያላን ነበረ። እና ካወራንበት ታዲያ እንዴት እስካሁን ድረስ ዝም አልክ? ታዲያ ነገሩ እየተባባሰ እኮ ነው። ነገሩ እየባሰበት ነው። ከቀን ወደ ቀን እየተባባሰ እየመጣን ያለው እና ለምን ትቀጥላለህ? ለምድሮች ሴቴ ማትፈታት ምድሮ ከዚች ጋር ያጣምረ ትንሽ አታፍርም እንዴ? እኔ ካሁን ካሁን ትፋታላችሁ ብዬ ስጠባበቅ እናንተ ጭራሽ ተያይዛችሁ አንድ አልጋ ላይ ትጋደማላችሁ እንዴ? ምን ማለት ነው ይሄ? ጋብቻ ጭራሽ ከዚህ በኋላ ትርጉም እንደሌለው እያወቅ አብራት አንድ አልጋ ላይ ልተኛ ትሄዳለህ እንዴ? አለችው። እማዬ፣ በጣም ያሳፍራል። እንዴት እንደዚህ ይባላል እንዴ? በጣም የሚያሳፍር ነገር ይላል። ከያ ምኑ ነው የሚያሳፍረው? እኔ የተናገርኩት ነገር ነው የሚያሳፍረው? እነሱ ያረጉት ነገር ነው የሚያሳፍረው? እናንተ ምን ሆናችሁ? አልቆይ እስኪ ተመልከት። ጂያን፣ ጂያን፣ ይሄ ጋብቻ ትክክል አይደለም። ጂያን፣ ይሄ ጋብቻ ይፈርሳል። ቦራን በህይወት እስካለ ድረስ በጭራሽ አንድ ጣራ ስር መኖር አትችሉም። አንድ ክፍል ውስጥ መኖር አትችሉም። እንኳን አንድ አልጋ ላይ ልተኙ ይቅርና ማለት ነው። በጣም ያሳፍራል። በጣም ነው የሚያሳፈረው ትላለች ወይዘሮ ሰዳከ ተጠንቀቂ ተጠንቀቂ ልሽ አንቺንሽ የሚያሳፍር ነገር እያረግሻለሽ እኔ ምንም የሚያሳፍር ነገር አላረኩም እኔ ትክክለኛውን ነገር የጠበቅኩት ትላለች አሊያ አረ አረ ባለጌነሽ እያልሽ ነው ብላ ሰዳከ ተጠቃለች እኔ እንደዛ አላልኩም እኔ እንደዛ አላልኩም ራስሽ ነሽ የመሰለሽ ነገር ግን ተመልከች ይህ ሁሉ ነገር ህይወቴ ውስጥ እንዲከሰት ያደረገው ማን ነው ማን ነው እስኪ መልሽልኝ ከመጀመሪያ ውጭ ቀን ጀምሮ ጂያንን አግቢው አግቢው ስትኛ አልነበረ ራስሽ አልነበርሽ መጀመሪያ ህይወቴን ስታመሰቃቂ የነበረው ምን ነበር ደግሞ ስትኝ የነበሩ ገና ስንጋባ የልጅ ልጅ እፈልጋለሁ ከእናንተ ወልዳችሁ አሳዩኝ ስትይ አልነበር እንዴ መጀመሪያ ከማ ተግባራቶች በፊት ቁጭ ብለን መነጋገር አለብን። መጀመሪያ ስላደረግነው ነገር እንነጋገር አለቻት። እኔ እንዴት ላቅ እችላለሁ? እንዴት ላቅ እችላለሁ? ታዲያ ሁሉ ነገር እሺ ብለሻል ስትቀበይ ነበረው አለቻት። ሁሉን ነገር እሺ ብያ አልተቀበልኩም። ታውቂያለሽ፣ ይህን ጠንቅቀሽ ነገር ግን ቦራን ነበረ ሁሉ ነገር ገና ከመጀመሪያው ጀምሮ የተቀበለው ምክንያቱም ቪዲዮ ላከ። በል ሚስቴን አግባት ብሎ ለጂያን ቪዲዮ ላከለት። እኔ መጀመሪያ ነገር ፈልጌ ወደ ወደ ህይወቴ አላስገባውም እያለቻን ነበረ ቦራን። ይህም ቪዲዮ የላከው እንደሚገደል ያቅ ነበረ። ለዛ ነው ለአንቺም ለልጅሽም አስቦ ነበረ ሰግቶ ነበረ። ግን አሁን በህይወት አለ ትላት አለች። እኔ እንዴት ላቅ እችላለሁ? ታዲያ እንዴት ላቅ እችላለሁ? እኔ ያውቃለሁ ሚስቱ አልነበርኩኝ። እኔን አያምነኝም። ለእኔ አይነግረኝም ነበረ ምናልባት ከተረፍኩኝ እዚህ ቦታ ደብቀኝ ብሎ ለጓደኛው እንኳን ነግሮታል። እኔ ሚስቱ አለ ነው ለምን ደብቀኝ? ጭራሽ ለእኔ አልነገረኝም። ታዲያ ምንድን ነው? ሁሉን ነገር እንደማቀርግሽ በእኔ የምትፈርጁ ምን ላርገሽ? ቆይ እኔ ምንድን ነው? ምን አረኩኝ? እዚህ ጋር ምን አጠፋሁ? ለምን የተናገሩ ያረኩትን ነገር አትናገሪም? እስካሁን ድረስ በጣም ብዙ ነገር አልፌያለሁ። ለአንድ ዓመት ባለቤቴ ሞተ ብዬ ሳለቀስ ነበረ። ልጄም በብዙ ነገር ውስጥ አልፈዋል። እየመጣሽ እንደፈለግሽ ከዚህ በኋላ እኔን መክሰስ አትችይም። እንደፈለግሽ እኔ ለመጫ አትችይም። በቃ ልጅ በልጄ እያስፈራራሽኝ ነው። ነገር ግን እኔም እናት ነኝ። አንቺ ለልጅሽ የሚሰማ የሰማይ ስሜት እኔም ይሰማኛል። እሺ ቦራን ከተነሳ ተነሳ አለቀ። ትረተለች ልጄ መሞት አለበት እያልሽ ነው እያልሽ ነው። ስሜን ለማንም መልስ መመለስ አይጠበቅብኝም። የማረገውን ነገር አውቃለሁ። ትፋት ታለች ውስጥ ነበረ ወይዘሮ ሰዳከት ስሚኝ፣ በጣም ከባድ ምርጫ ምርጠሻል። መጀመሪያ እኛ ላይ ከማተኮርሽ በፊት መጀመሪያ ልጅሽ ቦራን መነሳቱን አረጋግጪ። ልጄ ከኔጋን ያለው ጂያንም ከኔጋን ያለው ከዚህ በኋላ ምንም አታመጭም እያለች ነው ሰዳከት። እውነቱን እናገራለሁ ቦራን እዚህ ቤት ነው ያለው፣ በህይወት አለ፣ እታችን ያለው እሱ። እዚህ እስካለ ድረስ ትፋት ታላችሁ ብላ ትናገራለች። ጂያን ደግሞ እማዬ ልሽ ሁኔታው በጣም ከባድና አስቸጋሪ ነው ይ ምን ታውቂያለሽ? እኮ ምን አርግ ነው ምን አርጎ ነው የምትይኝ? ይላታል ካምፒዮን። አዎ እማዬ፣ ትንሽ እንጠብቅ፣ መጠበቅ እኮ አለብን ትንሽ ብቻ ይላታል። ወንድሜ ልክ ነው ያልከው አንተ። ምን የምትወሩት እናንተ? እናንተ ምን ሆናችኋል? ጭንቅላቱ ጭንቅላታችሁ መስራት አቆመ እንዴ? ይሄን የመጨረሻ ውሳኔያችሁ ይሄ ነው ምኞታችሁ? ቦራን እዛ ሞቶ እንዲቀር የምትፈልጉት? ወይ እናንተ ሞቱን ነበር የምትጠባበቁት? ለእናንተ ፍቅር ሲባል የኔ ልጅ መስዋዕት መሆን አለበት? መሞት አለበት? ለእናንተ ህብረት ሲባል። በጣም ያሳፍራል፣ ያሳፍራል። ጂያን ተፈረማለ በል ትፋታላችሁ፣ ትፋታላችሁ፣ ፈርም አለችው። ጂያን ግን እማየውልሽ አሁን ከባድ ውሳኔ እንደወሰለ ልታረጊኝ ነው? ምንድነው ምንድን ምን እንደምታስቢ አላቅም ነገር ግን እኔና አሊያ እንፋታ። ቦራን በህይወት አለ አውቃለው። ነገር ግን መነሳት አለበት። ቦራን አሁን ተመልከጂ ኮማ ውስጥ ነው ያለው፣ ራሱን አያውቅም። ስለዚህ እኔ አሊያን አልፈታትም። ከአሊያ ጋር አንፋታ። መቸኮል የለብንም ገና እንደተፋታን ደግሞ የቦራን ነገር ያልተሰበ ሁኔታ ቢገጥመው ይላታል። እንዴት ሆኖ ትላለች። ስለዚህ ሰዳከት እናንተን ለማፋታት ብዬ ፍርድ ቤት ድረስ እሄዳለሁ ከሳቸዋለሁ ትላለች። እማዬ፣ እማዬ እዚህ ታች ያለው ቦራን ቢሆንም ነገር ግን ስሙ የተመዘገበው በሌላ ሰው ነው እሺ። ቦራን እንደሆነ ብለሽ ለማስመስከር ስትሞክሪ ደግሞ ቦራን በህይወት መኖሩ ይጋለጣል። ቦራን በህይወት መኖሩ ሲጋለጥ ማን ማን ያውቃሉ እንዳለ በባርሶች ይሰማሉ ነደሚር እነ ነዲም ያው ታውቂያለሽ ሶሎማንን ገሎት ነው ቦራን የሄደው የእነሱን በቀላውን መወጣት ይፈልጋሉ ኤጀመልን ያውቅ ኤጀመልም ያውቃል እንደገና እሱ በቀሉን መጨረስ ይፈልጋል ተመልከቺ እና ታዲያ አሁን እኔና እሷ እንድንፋታ ብለሽ ልጅሽን አደጋ ውስጥ ልከቺ ነው እያለ ነበረም እሷ የሚሆነው ይሆናል እያለች ነው ስማ ልጄ እዚህ ነው ያለው ልጄን ማንም ሰው አይነካውም ልጄ እዚህ ይጠበቃል ማንም አይደርስበትም ማንም ጫፉን አይነካውም ትላለች እማዬ ተይቴቴ ኩራት ኃጢአት ነው ከልክ ያለፈ ኩራት ኃጢአት ነው አንቺ ደግሞ አበዛሸው ይህን የምትፈልጊው ይዋራል እያለ የጋብቻ ወረቀቱን ቀደደው እንኳንስ ሊፈረም በቀርቶ ብጭቅጭቅ አድርገው ተመልከች። እኔ ለቦራን አስብለታለሁ። በጣም ይቅርታ እንደዚህ አይነት ነገር ስታስቢ በጨረሻ አልቀበልሽም። እሺ እኔ አሊያን አልፈታትም ብሏት በቀታ ካልጋ ወጣ። እናንተ ምሮ ዝም የምትሉት እንዴ ዝም ትላላችሁ? ይህን እያያችሁ ስትል ከሀያ ከተቀመጠበት ተነሳ። ማያውንስ በዛ በዛ ብሎ ይሄዳል። ናሬ ብቻዋን ቀረች። እማይ ያሉበት ሁኔታ ተመልከች። እ ምን ምን ምን እስኪ ምን ልትይቆ ነው? ኔ ግራ ገባኝ እኮ ምንድን ነው ሁኔታውን አትመለከችም እንዴ? እንደመጣልሽ አፍሽ ላይ እንደመጣው ለምን ትናገር ያለሽ? ችግር ውስጥ እኮን ያለነው እኮ ምን የምትፈልጊ ለምርሶ የምታስጨንቂው ብላት ሄደች። ታሳፍራላችሁ እያንዳንዳችሁ ከወንድማችሁ ጎን መቆም ሲገባችሁ ጭራሽ እኔ ልጄን አድነዋለሁ። በልጅ ጨከናችሁ በታረለ እኔ ግን ልጄን አድነዋለሁ እናቱ አለችለት። ይሄ ጋ ብቻ ያበቃል ይሄ ጋ ብቻ ያበቃለታል ብላ ሰራከት እያለቀሰች ነበር። በሌላ በኩል ህፃኑ ጂያን በታች በኩል እየተጫወተ ነው። ከሆነች ድመት አጠገብ ድመቷን አብሯት እየተጫወተ በቀጥታ ቦራን ወደ ተኛበት ክፍል በር ጋር እየመጣ ነበረ። ነይ ነይ ውርዬ፣ ነይ ነይ ነይ ነይ ወደ ነይ እያለ እየጠራን ነበረ። ቦራን በውስጥ በኩል ተኝቷል። የጂያን ድምፅ ውስጥ ድረስ ይሰማል። ነገር ግን በድንገት ቦራን ጣቱን ማንቀሳቀስ ጀመረ። ጣቱን እያንቀሳቀሰ አፉም እየተንቀሳቀሰ ነበረ። ነርሷ ድንገት አየችው። ነርሷ እያየችው እየጠራችሁ ነበረ። በሌላ በኩል አሊያ እንዲሁም ጃን ከክፍላቸው እየወጡ ከዛ ድንገት ሞ መጣች። ህፃኑ ጃን እዚህ አካባቢ እየተጫወተ ነበር የት እንዳለ አላውቅም ስትል ፈጥነው እየፈለጉን ነበረም። ነገር ግን ጃን በራ አካባቢ እየተጫወተ ነው። አሁንም ቢሆን ቦራን አባቱ ጣቱን ማንቀሳቀስ ጀመረ የልጁን ድምፅ ሲሰማ። ነርሷ ቡርግን ቼሊቪን ጠራችው የቦራን ጓደኛ፣ ተመልከት እጣቱ እየተንቀሳቀሰ ነው አለችው። እንዴ ቦራን ቦራን እያል ነበር ደንግጦ። አሊያ እንዲሁም ጃን ጃንን እየፈለጉን ነበረ። በመጨረሻም አገኙት። እዚህ ምን እያረክ ነው ብለው ወደሱ እየቀረቡ ነበረ። የጠፋ መስሏቸው ነበር ግቢ ውስጥ ውስጥ ለተወሰነ ደቂቃ ሲፈልጉት አተውት ነበረ። እማዬ ተመልከች፣ ድመቷ ደስ አትልም? ከድመቷ ጋ እየተጫወትኩኝ ይላል። ናናና እዚጋ፣ እዚጋ ናና፣ አትጩ በቃ እያለ ጃን ህጻኑ በቀታ እየራቀው፣ ድንገት እነሰዳከት መጡ። እነሰዳከት መጥቶ በረጋ ተሰብስቦ ነበረ። ድንገት ፉርጉን ቼሌቤ የሚባለው ሰውዬ መጣ። ገና እንደወጣ አለ ጃን፣ የሆነ ነገር ማየት አለባችሁ፣ ንጉብ ወደዚህ ወደ ውስጥ እያላቸው ነበር። ሁሉም ተሰብስበው ገቡ። ምን ተፈጠሪታል? ረ ረ ጣቱን አንቀሳቀሰ እኮ ተንቀሳቀሰ እኮ፣ ቦራን ምልክት እየሰጠ ነው ይላል። ምን እያልክ ነው? ያለው የመራ ነው ትላለች ሰዳከት ተንገብግባ። ማለት አይኑን ያንቀሳቀሰው ምን ሆነ እያለ ጃን ጠቅ ጣቱን ብቻ ጣቱን ብቻ ይላል ቮርጉንቼ ሊቢ። እንዴት ሆኖ እንዴት ሊሆን ይችላል እንዴት ሆኖ እያሉ እነካ ቀረቡት። ነገር ግን አሊያ ደንግጣለች። አሊያ ቦራንን ከመጠጋት ይልቅ ራቅ ብላ ቆማ ክቡ ብላ ምን ማድረግ እንዳለባት ሁሉም ጠፍቶባታል። ሰዳከት ግን የለሷ ትልቅ ምልክት ነው፣ ልጄ፣ ልጄ፣ ልጄ እስኪ ልጄ ነቃህልኝ፣ ደናውን ክልኝ ምን አለበት፣ አይንም ብትከፍት እያለች እየጠጋች ነበር። አሁንም ጣቱን እንዲያንቀሳቀስ ይጠብቃሉ። አሊያ መታ ዝም ብላ ተመለከተች። የሆነ መብራት ነገር አይኖ ላይ አብረታ ከተመለከተች በኋላ ሆን ብሎ ያደረገው ነገር አለም፣ ጭንቅላቱ አዘወት ሳይሆን ድንገት ነው በቃ የሆነው ነገር አለች። ከዛ ሰዳከት አንቺ ሲጀምር ልጄ እንዲነቃ ትፈልጊም እኮ ጀመር ልጅ እንዲነሳ አትፈልጊም? አዎ ጣቱን አንቀሳቀሰ ተባልሽ እኮ ከዚህ በላይ ምን አይነት ምልክት ፈለግሽ? ትላታለች አሊያ እና ሰዳከት በዚህ ምክንያት መጣላት ጀመሩ። ከዛ ሰዳከት ዶክተሩ ይጠራ፣ እሷ እየዋሸች ነው ትላለች። አረ ሰዳከት ምንድነው የምታወሪው? አረ ምንድነው የምትዩ ለምሮ ሰው እንዳንቺ ጨካኝ የምታረጊው ትላታለች። ውጪ ውጪ ውጪ ውጪ ከዚህ ሲጀመር ልጅ ቦራ እንዲነቃ ትፈልጊ ብላት እንዲወጣ እያረገች አልነበረም። ዶክተሩ እየመጣ ነው ያለው አሊያ እና ሰዳከት መጨቃጨቅ ጀመሩ። ሁሉም ተሰብስበው ወደ ውጪ ወጡም። ዶክተሩ መጥቷል። ዶክተሩ ትንሽ ቦራንን ቼክ አረጉ በኋላ ተመልሶ ወጣ። ከዛ ሰዳከት ያልችን ዶክተር ዶክተር ነገ ነገረና ነገረና ቦራን ልጅ የተሻለው ትሏለች። ቦራን ቅድም ያሳየው ነገር ድንገት የሆነ ነገር ነው ማለት ጭንቅላቱ አዞት አይደለም እና ራሱን አያውቅም ምንም እየተረጋገጠ ነገር የለም ብሎ ሲናገር፣ እሷ ናት አይደለም እንደዚህ በልበላህ ትሏለች። ወይዘሮ ስራ ከጠባክሽ ይላታል። የሚያሳዝን ነገር ነው። ልጅ ጣቱን አንቀሳቀሳ ተባላችሁ እ ከዚህ በላይ ምን አይነት ምልክት ነው የፈለጋችሁት? እናንተ ግን ተጣምራችሁ ልታሳብዱኝ ነው። እሴት እንደዚህ እንድትል አርጋ ነው አርጋ ነው፣ አውቃለሁ አውቃለሁ፣ እሷ ናት። በቃ በል ያለች ትሏለች። ወይዘሮ ስራ ከት እንደዚያ አረባክሽ ተረጋጊ ሲላ ነበር። መጣም ቀረም የላችሁ ትፋታላችሁ። የት አለ ህፃኑ? ጃኔት አለ ሲጀምር የህፃኑን ድምፅ ሲሰማ ነበር የተንቀሳቀሰው የት አለ ጂያን፣ ናስኪ ና የኔ ልጅ ናስኪ እያለች ነበር። ህጻኑ እየተጫወተ ነበረ። አያት የምን ነው ፈለግሽ ይላታል። ሰዳከት ወደ ጂያን እየቀረበች ጂያን እየታገላል ነበር። አይሆንም እያለ አሊያ ወደ ልጇ እየቀረበች ነው። ወደ እኔ ልጄ ትለዋለች። ቶሎ ወስዳ ልትደብቀው ነበረ ነበር ነበረ። ከእናቱ ጋር ይታገላል ቦራን የልጁን ድምፅ ሲሰማ ነው የተንቀሳቀሰው እየነገርኩህ እኮ ነው ስትሎ ነበር እማዬ በቃ ዝም በይ ብሎ ጃን ሲጮህ ትፋታላችሁ ትፋታላችሁ እስከ ትፋቱ ድረስ እኔም አላርፍም ብላ እሷም እየጮች ነበረ እንዲህ ስትለው አሊያና ህፃኑ ጃን ገና አልራቁም ነበረ ዞር ብሎ ተመለከቷቸው ህፃኑ ጃን እንዴ ልትፋቱ ነው እንዴ አረ እንዳትፋቱ እማዬ ልትለያዩ ነው እንዴ ልትለያዩ ነው እንዴ ይላታል እማዬ ረባክሽ ባክሽ ተይ ግን ተይ ተይ ግን አንቺ እንደዚህ ማድረግሽና ቆሚ እያለ ጃን እየለመናን ነበረ እችን ሴት ትፈታታለን ቤት ውስጥ ካሉ ድረስ ከዚህ በኋላ እንደ ላይ አትቀጥሉም ትላለች ምንድነው የምትፈልጊው ቆይ አንቺ ምንድነው የምትፈልጊው ሁሉም ሰው እንዲያብድ ነው እን የምትፈልግ ይሁን ለምን የራስሽን ፍላጎት ብቻ ምትከታዩ ይላታለችን ሴት ተፈታለ ይህኔ ፍላጎት አይደለም። ይሁ ቦራን የልጁን ድምፅ እንደሰማ ነው የተንቀሳቀሰው። ሁሉን ነገር አይታ አልኮ አይታችሁ አልኮ ሁሉን ነገር አይታችሁ እንዳላየ ለምዶ የምትሆኑት እያለ ነበር ዶክተሩ ምንድን ያለው ማዬ ዶክተሩ ሆን ብሎ አልተንቀሳቀሰም ብሎ አልኮ ምን ሆነሽ ነው አትሰሚም እንዴ ይላታል። ጣቱን ጣቱን አንቀሳቀሰ እኮ ነው የምለ ጣቱን ካንቀሳቀሰ በቂ አይደለ እንዴ ልጁን ሰምቶ ሰምቶኮ ነው የልጁን ድምፅ ትሏለች። በቃ የትንሽ የልጅ ነው ገና ነው እንደዚህ ነገር መሸከም አይችልም አሁን ከነገር ነው ጥሩ አይደለም ይላታል። አሁንስ በቃ በጣም በዛ በቃ ይህ ልጅ ታስገባዋለ አባቱን ታሳየዋለ እሱም የልጁን ድምፅ ይሰማል በደንብ እየተፈወሰ ጤናውም እየተሻሻለ ይመጣል ትሏለች። እጭ እማ እያበዛሽው ብላት ዞር ሲል ትፈታታለች፣ ያቺን ሴት ትፈታታለች ትሏለች። እጃን ጥሏት ይሄዳል። እማየረ በጣም በዛ ዛሬ ግን ምንም በቃ አልተቻልሽም። ዛሬ የምን ነገር ነው እያሏን ነበር ናሬ። እንዲሁም ከያቀረብ ብለው እናንተ ሲጀመር ወንደን ወንድማችሁን ይህን ያለ እንደጠላችሁት አላቀም ነበረ። ማሰቡን ላቃቅቷቸኋል። ጭንቅላታችሁ እያሰበ አይደለም። ተመልከቱ። ስለ ቦራን ማነው የሚያስበው? ስለ ቦራን ማነው የሚያስበው እዚህ ቤት ውስጥ ከኔ ውጭ? እኔ ብቻ እኔ ለልጄ የማስብለት ትላለች እማያ። ይታይሽም እንደኛ በምኔት መንገድ ውስጥ እያለፍን እንዳለ እኛንም ተረጅን እንጂ እኔ በተለይ በጣም ነው አስጠላኝ በጣም ነው ያስጠላኝ እያለች ነበር። ሁላችሁም አስጠልቷቸዋል እኔ ብቻ ነው ልጅ ያለውለት ብላ ሰዳከት ራምድ ራምድ እያለች ትሄዳለች። አሁንም ቢሆን ከያና ናሬ እንዳትበጠበጡ ሰዳከት ይከተሏታል። አሊያ ልጇን ይዛ ወደ መኝታ ክፍሉ አመጣቸው። እማዬ የምር ልትለያዩ ነው። እኔ ከተለያያችሁ አኮርፍሻለሁ በቃ እያላን ነበረ። እሷ ደግሞ አያቴ ተሳስታ ነው እንደዚያ ያለችው ብላ በቻለችው አቅም ስሜቱን ሳትጎዳ እያባበለችው ነበር። ድንገጅ ያመጣ አባዬ ልትለያዩ ነው። እኔ አንድ ጊዜ አባቴን አጥቻለሁ። እኔ ደግሞ አንተን ማጣትም አልፈልግም ይለዋል። እንዴ ለምን ታጠኛለህ? መቼም መቼም አታጠኝም። እኔ ሁልጊዜ ያበራ ነኝ እሺ እያ እያቀፉ ነበረ። አሊያ የበለጠ ስጋቷ እየጨመረው ልጇ በዚህ መሀል እንዲጎዳ አትፈልግም። ሶስቱም አንድ ላይ ተቃቀፉ። አባዬ አባዬ እስኪ ወደ ባህሩ ዳርቻ ውሰደኝ እያለው ነበረ። እንዲህ ብሎ ሲጠይቀው አሊያ ና ጃን ወዲያው ነበር የተለያዩት። ያስታወሰው ከወራት በፊት የሆነውን ነገር ነበረ። አሊያ ገና እዚህ ከመምጣቷ ካላመለትኩኝ ካልሄድኩኝ ብላ ብዙ ስታስቸግር ነበረ። ከዛ ወዲያው ወደ ኢስታንቡል መታ ነበረ የካናዳ ቆንስላ ለማናገር። ከዛም በኋላ ባህር ዳርቻ ተቀምጣ ነበር፣ አጠገቧ መጣ። ህይወቴን አበላሸው፣ ህይወቴን አጨለምከው። አንተ ግን እንዴት አይነት ሰው ነቆይ አንተ አንተ ምንሆናል ግን አንተ ፍቅ ፍቅር የሚባል ነገር ታውቃለህ? አለችው ፍቅር፣ አለ በዚህ ዘመን ፍቅር መያዝ በጣም በጣም ከባድና አስቸጋሪ ነገር ነው ይላታል። ምን ሆኖ ከባድ የሚያደርገው አምስት ሰከንድ እኮ ይበቃል እኮ፣ አምስት ሰከንድ በቂ ነው አለችው። እና በአምስት ሰከንድ ውስጥ ሁሉም ነገር ይሆናለሁ የምትኝ አላታው። ይሆናል ስትለ ነበር። የማይመስል ነገር አታውሪ፣ አምስት ሰከንድ በጣም በጣም ትንሽ ነው። ተመልከች፣ አምስት ሰከንድ አንዲት ሴት ለማፍቀር በቂ ቢሆን ኖሮ እዚህ ደረጃ ላይ ታገኘኝ ነበረ እያላን ነበረ። ይህን አስታወሰች፣ እሱም አስታውሷል። አይን ለአይን ተያዩ። ከዛ ጂያን እሺ እንሄዳለን እያሉ ነበረ ሰዳገት ግን ቤቱን በአንድ እግር ማቆሟን አላበቃችም። አሁን ደግሞ የአሊያ ክፍል ትገባና እቺ ልጅ ከዚህ ትውጣ እያለች ልብሷን ከልብስ ሳጥን ውስጥ እያወጣች ስተወረውረው ነበረ። እነ ናሬና ነካ ያመጣው ሊያስቆማት ብዙ ሞከሩ። ሰዳከት ግን አሁንም የአሊያን ልብስ ከቤት እያወጣች መጣሏን ቀጠለች። ድንገት ጂያን ድምጿን ሰምቶ እየመጣ ነበረ። ቀስ ብሎ በደረጃው እየወጣ ነው፣ ውስጥ እየገባ ነው። አሁንም ሰዳከት መበጥበጧን እንደቀጠለች ነው። ከዛ ናሬንና ጂያን አያቸውና፣ ተዋት ተዋት፣ ንዴቷ ይውጣላት፣ ያገኘችውን ነገር ትሰባብር፣ ለበዚያ ንዴቷ ይበርድላት እያላቸው ነበረ። ጂያን ዝም ብሎ የእናቱን ሁኔታ ይመለከታል። መቼም እንደማተረጋጋ ያውቃል። አሁንም ቢሆን ያገኘችውን ነገር እያወጣች ፎቶዋቸውን ላሳይ ቆራርጣ ልጠል ነበረ። ድንገት ጂያን ተቀበላት። ወጣና ወደ ህፃኑ ጂያን መኝታ ክፍል መጥቶ እያስቀምጠው ነበረ። በሉ በቃ እንዲድ እንዲድ ይላቸዋል። ጂያንን እንዲሁ አሊያን። ከዛ ልጁን አቅፎ በቀታ ካሊያ ጋር እየወጣ ሰራከት፣ ድንገት አየቻቸው። ወዴት ነው ወዴት ነው? ጂያን ጂያን ቆያ እንዴ ቆያ እንዴ ወዴት ነው ይል ጂያን። አመልጣለሁ በለና እሄዳለሁ በለና፣ መቼም አልመርቅም መቼም አልባርክም። እየሰማ ነው አለ ረግማ አለው። ትሰማኛለህ አለ ጂያን፣ ከእናተ ቤት ወታ መቼም የትም አትሄድም። ትሰማኛለህ አለ እያለችሁ ነበረ። ዝም ብሎ መኪና ውስጥ ገቡ ሄዱ። ከዛ ከ እናቱን አማጊ የረ እያመልጠው አይደለም፣ ተረጋጊ ትንሽ አየር ለመቀበል ፈልገው ነው ይላታል። ናሬ ደግሞ አማጊ ለምን አትረጋጊ? ምስራት ሲጀመርን ንችል ለምን ሰማሻለሁ ሲጀመር ለምን ሰማሻለሁ? አንቺን ብትሆኚ ወንድምሽ እንዲሞት እኮ ነው የምትፈልጊው። ለምን ጠራውሽ? አንቺን መጥራት የራስ ትክክል ነበር። ሂጂ ሂጂ፣ እንደውም ከዚህ ሁለተኛ እንዳመጪ ላይሽ አልፈልግም። ከዚህ በኋላ እንዳመጪ ትላታለች። ናሬ በደረጃው እየወረደች ወደ ባሏ ቤት እየሄደች ነበረ። ሰዳከት አሁንም አልተረጋጋችም። ዞር ብላ እነ ሙዛፈር እነ ፓኪዝ የግራ ገብቷቸው ተሰብስበው ነበረ። ምንድን ነው የምታፈጡት? ደሞ እናንተ ተበታኑ፣ በቃ ወደ ውስጥ ግቡ ትላቸዋለች። ግራ እየገባቸው ወደ ውስጥ ይሄዳሉ። ጂያን አሊያን፣ እንዲሁም ጂያን መኪና ውስጥ አርገው በቀጣይ እየሄደ ነው። በሌላ በኩል ሰዳከት ወደ ውስጥ ገባች። ከልጇ ቦራን አጠገብ ናት። ልጇን ያባ ብለሽ ነበረ ተመለከታተች። ባብ ወይ ጉድ አሊያ የምትባለ ባሏ እንዲሞት ነው የምትፈልገው? ከልጅ ጋር ለመጣመር ብላ ከጂያን ጋር ለመሆን ብላ ስትለው ነበረ። ቡሩንቼ ሊባንድ በኩል ያው ወይዘሮ ሰዳከት አንቺ በጣም የምትገርሚናት ነሽ። ልጆችሽም በደንብ ነው የምትወጂው። አልያን ብትሆን እንደዛ ናት። አልያን ብትሆን ለልጇ ተመሳሳይ ስሜት ነው ያላት። አሊያም ብትሆን የልጇ ነገር ያሳስባታል እያለ ተናገረ። ስም አንተ ልጅ አለ አለችው። አረን የለኝም ሲላ ነበረ ስለማታውቃ ነገር አታውራ። የተጻፈ ነገር ማንበብና መኖር የተለያየ ነገር ነው። እሺ ዝም ብለ እንደመጣላ አታውራ ብላ ወጣች። እሷ ከወጣች በኋላ ፍርጉን ቼሊቤ ግዴታ ነገሩን ለመረዳት እኔም እዛው ነገር ውስጥ መኖር የለብኝም ወይዘሮ ሰዳከት እያለ ከራሱ ጋር እያወራ ነበረ። ጂያን አልያንና ህጻኑን ይዟቸው ወደ ጀልባ ላይ ወጣ። በባህር አብረው እየሄዱ ነበረ። ጂያን ህጻኑ ከእናቱ ጋር ነው። ከዛ በኋላ ዝም ብሎ ጂያን አሊያን እንመለከታታል ከዛ ካፒቴኑ ህፃኑን ጃንን ጠራው ይህን ጊዜ አሊያ እንዲሁም ጂያን ቀሮ እጅ ለጅ ተያይዘው ነበረ ወዲያው እጁን ለቀቀችው አንድ ነገር አስታወሰ ልሽ አሊያኔ፣ እናንቺ በፍቅር የወደቅ ነው በጣም አስቸጋሪ ፈታኝ በሚባልበት አጋጣሚ ጊዜ ነው እና ለዛ ነው የኔናንቺ ፍቅር እንደ ብረት የሚጠነክረው፣ በቀላሉ የማይዝግ፣ በቀላሉ የማይሰበር ፍቅር ነው የኔናንቺ ፍቅር እያላ ነበረ። ይህን አስታወሰ። ከዛም በኋላ እሷም ይሁና ያስታወሰችው ነገር አለ። በተለይ ደግሞ ከዚህ ቀደም ወደ ፊልድ ሲሄድ፣ ወደ ሶሪያ ድንበር ሲሄድ የእሱ ነገር በጣም ስለሚያስጨንቃት አደራ ራስህን ጠበቅ ስትለው እያስታወሰ ነበረ። በዚሁ መንገድ ሁለቱ ተሰነባብተው ነበር የተለያዩት። አሁን ሁሉን ነገር እያስታወሱ ህፃኑ ጃን ከካፕቴኑ ጋር ይጫወታል። ነገር ግን አሊያና ጃን እየተፋፈሩ ነበረ ሲሆን አይናዋን ሲመለከታት ትርቀዋለች፣ ትሸሸዋለች። ነገሮች ብዙ እያስፈሯን ናቸው። ከጀልባው አሪፍ ጊዜ በኋላ ደሞ ወደ ባህር ዳርቻ መጡም። አሁንም ቢሆን ጂያን ከህፃኑ ጂያን ከካፒቴኑ ጋር እየተጫወተ፣ አሊያ እና ጂያን ደሞ የቦራን ነገር አሳስቧቸው ብዙ እያወሩ ነበረ። ጂያን ግን ታውቋል። ዴኒዝ ምናልባት ቦራንን ካየው ምን ሊፈጠር እንደሚችል ምን ስሜት ሊሰማው እንደሚችል፣ እንዴ ያን ጊዜ ኮ ሞተ ከሲባል ራሱ መጥፎ ስሜት ውስጥ ኮ ነበር። ልጄ ተመልከት እስኪ፣ ምናልባት ያንተማ እናት ብታሳየውስ፣ ሄዳ ይሄው አባተ ብላ ብታሳየውስ አለችው። አታረጎም፣ አታረጎም እንደተመለስኩኝ አናግራታለሁ። ቅድም ተረብሻ ናታን አዳ ስለነበር ነው። አሊያ ብዙ መጨናነቅ የለብሽም እያላን ነበር። እንዴት አልጨናነቅም? እንዴት አልጨናነቅም? ምንሆናል እያለች ትጠይቃለች። በተለይ ደግሞ ቦራን ደና ከሆነ በሁለት እግሮቹ ከቆመ እንዴት ነው የምናደርገው? እያለች ነበረ። አሊያ እንግዲህ እንደማስበው ከሆነ ያው ቦራን ሲነቃ ምንድነው የሚሆነው? ልጁን ያሸንፋል በቀላሉ ከዛ አንቺንም ያሸንፋል። እንደው ምን ነኝ እዚጋ ብቻዬን የምቀረው? ምክንያቱም እሱ ህጋዊ ባልሽ ነው አላት። ህጋዊ ባል አይደለም ተለያይተናል፣ ከእሱ ጋለችው አሊያ። እውነቱን እንቀበላ ይላታል። ግን ይህ እሱ ጠፍቶብኛል፣ ረሱችኋለሁ፣ ቦራን ጠፍቶብኛል ጂያን ምን እንደማደርግ አላቅም። አሁን አንተም ብትሆን ፊቴን አዞራለሁ እያልከኝ ነው አለ። ቆይ እንደማጠብቀኝ ግልጽ ዕለት ነገር ይኖራል አለችው። ኧረ አሊያ እንደዛ አላልኩም እኔ እኮ አንቺን መተው አልፈልግም፣ ከቤትም እንድትሄጂ አልፈልግም ይላታ። እኔም አልፈልግም ጂያን ግን በቃ እውነቱን ሲመጣ አንድ በአንድ መቀበል ይኖርብናል። እውነቱን ግን እንዴት እንደምንጋፈጠው አላቅም ትሏለች። የቦራን መነሳት ሁለቱንም እጅግ በጣም እያስጨነቃቸውና ስጋት እየሆነባቸው ነው። ቢነሳም ባይነሳም ይዞት የሚመጣ ውጤት ለሁለቱም አስጊ ነው። ድንገት ህፃኑ ጂያን መጣ። አብረውት እየተጫወቱ ናቸው። ሰዳከት ከአሁን መጡ እያለች ስትጠባበቃቸው ነበረ። ድንገት መጡ። ተረጋጋች። ህፃኑ ጂያን ተኝቶ ነበረ። ከድር አቅፎ እያስገባው ነበረ። አሊያም ተከትላ በደረጃው እየወጣች ነው። ሰራከትን ዝም ብላ እየቻት ሰራከት ምንም ልትላት አልፈለገችም። ብቻ ኮስተር ልራ ታያታለች። ከዛ ጂያን መጣ። ጂያን ሊመጣ ሲል የሚገርም መረጃ እየሰማ ነበረ። የጀመን እና ደሚር በትብብር ዛሬ ምሽት የሆነ ነገር በድንበር በኩል ኮንትሮባንድ እንደሚያስገቡ ይነገረዋል። ጂያን እየተበለጠ ነው ያለው። ይህን ነገር ቶሎ ማስተካከል እንዳለበት ያውቃል። ነገር ግን እዚህ ውስጥ ደግሞ ቤት ውስጥ ሌላ ውጥረት አለ። ጂያን በብዙ ነገር ተወጥሮ ባለበት ሳለ አሁን የስራ መረጃ ሲመጣ ምን ማድረግ እንዳለባቸው ለነ እስማኤል ለሰዳከት ወንድም እንዲሁም ለነ ካይ ነግራቸዋል።